ያለፉትን አስራ ዘጠኝ ዓመታት በሀገሪቱ የተለያዩ ክልሎች በመከበር የህዝቦችን ትስስርና አንድነትን እንደዚሁም የባህል ልውውጥ ሲደረግበት የነበረው የብሔሮች ብሔረሰቦችና ህዝቦች ቀን በዓል ዘንድሮ ለ20ኛ ጊዜም በማዕከላዊ ኢትዮጵያ ክልል አስተናጋጅነት በሆሳዕና ከተማ ይከበራል። በዓሉ ህብረ ብሔራዊ አንድነትን በማጠናከር ለሀገራዊ አንድነት የራሱን ሚና እየተወጣ መሆኑን የማዕከላዊ ኢትዮጵያ ክልል ብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ አቡቶ አኒቶ በሰጡት መግለጫ አስታውቋል። በዓሉን በክልሉ በድምቀት ለማክበ ለማክበር ስራዎችም ተሰርተዋል ብለዋል። የህዝቦችን ትስስር አንድነት የህብረ ብሔራዊ አንድነት በማጠናከር ለሀገራዊ አንድነት ያለው አስተዋጽኦ ከፍተኛ ስለሆነ ይህም በዓል በክልላችን በድምቀት ማክበር አስፈላጊ በመሆኑ የክልላችን መንግስት በድምቀት ለማክበር ወስኖ እንቅስቃሴ እያደረገን ያለው እዚህ ከበዓሉ በዋናነትም ህብረ ብሔራዊ አንድነትን ለማጠናከር ማጠናከርና ዓላማ አድርጎ የሚሰራ በዓል እንደመሆኑ መጠን በክልላችን ከፍተኛ ዝግጅት ሲደረግ ቆይቷል። በዓሉ በክልላችን እንዲከበር ውሳኔ ከተወሰነበት ጊዜ ጀምሮ ዋና ወይም አብይ ኮሚቴ በክልላችን ርዕሰ መስተዳድር የሚመራ አብይ ኮሚቴ ተደራጅተው እንደዚሁም ከሰባት የማያንሱ ንዑሳን ኮሚቴዎች ተደራጅተው እስካሁን ድረስ ሲመራ ቆይቷል። በክልሉ ያሉ ብሔርና ብሔረሰቦች አንድነታቸውን ይበልጥ ከማጠናከር ባለፈም ከሌሎች ብሔርና ብሔረሰቦች ጋር በዓሉን ስኬታማ ለማድረግ ትኩረት ተሰጥቶ እየተሰራም ነው። ክልላችን አስር ብሔረሰቦች አሉ። እነዚህ አስር ብሔረሰቦች የራሳቸው ማንነት ያላቸው የራሳቸው ባህል ቋንቋ ያላቸው ናቸው። ግን የጋራ የሚያደርጓቸው በጣም በርካታ የጋራ እሴቶች ያሏቸው ህዝቦች ናቸው። እዚህ እነዚህ ህዝቦች ከሚያለያያቸው የበለጠ የሚያገናኛቸው በርካታ እሴቶች ያሏቸው ህዝቦች እንደመሆኑ መጠን በሀገራችን ደረጃ ይሄ ተጨባጭ ያለ እንደመሆኑ መጠን በዓሉን ከማስተናገድ አንጻር የክልላችን ህዝቦች በጣም ደስተኞች ናቸው። በየደረጃ ደግሞ በዚህ ደረጃ ዝግጅት እንድደረግ እየተደረገ ናለው። ማለት በዓሉን በሁለት መልኩ ነው የሚከበረው። አንደኛው በክልል ደረጃ የሚከበር በዓል አለ። ይህን በመለከት እስከ ቀበሌ ድረስ በሁሉም ደረጃ በድምቀት ይከበራል በተለያዩ መልኩ ማለት ነው። ስለዚህ ቀደም ሲል በነበረው ሁኔታ በዓሉ ሲከበር በነበረበት የተለያዩ ትሩፋቶች ነበሩ። ይህን መሰረት አድርገው ዘንድሮም ይህን የማስፋት ስራ የምሰራው በዋናነትም በፌዴራልዝም እና በህገ መንግስት ዙሪያ ያስተምሩ ስራ እስከ ታች እስከ ቀበሌ ድረስ ለተለያዩ ክፍሎች ለወጣቶች፣ ለሴቶች፣ ለማምራላት በትምህርት ተቋማት፣ በመንግስት መስሪያ ቤቶች ደረጃ ትምህርት የሚሰጥ ይሆናል። በሌላ በኩል ደግሞ የህዝቦችን የእርስ በእርስ ትስስር ማጠናከር በሚችሉ ጉዳዮች ላይ ልዩ ትርክ ይሰራል። በዓሉን ምክንያት በማድረግ የበጎ አገልግሎት ስራዎች እንደሚሰሩ የገለጹት ዋና አፈጉባኤው በዓሉም በክልል ደረጃ ህዳር 22 ቀን 2018 ዓ ምት የማጠቃለያ በዓሉን በየም ዞን ሳጃ ከተማ ይከብራል ብለዋል። በዞኖች ደረጃም በወረዳዎች ደረጃም የአደባባይ በዓሉን በአደባባይ ሁሉ በዓሉ ይከበራል። ለዚህ ለዚህ የሚያስፈልግ ዝግጅት እየተደረገናለው። ክልላዊ በዓል ማጠቃለያ የሚሆነው በክልላችን በሳጃ ከተማ በሚደረገው የመጨረሻ ሲምፖዚየም ነው የሚሆነው። ይሄ በ22 በዚህ ወር 22 ላይ የክልላዊ በዓል ማጠቃለያ ሆና ነው። ከዛ ቀጥሎ እንግዲህ ዝግጅት እየተደረገ ያለው በዋናነት እንግዲህ እንግዳ ተቀባይ አስተናጋጅ ክልል እንደመሆናችን መጠን የአገራዊ በዓሉን ለማከበር የሚደረገው ዝግጅት ነው። ዋናው ትኩረት አግኝቶ እየሰራ ያለውና ከሀገራዊ በዓል አንጻር ቅድም እንዳልኩም የተለያዩ ኮሚቴዎች ተደራጅተው ስራ እየሰሩ ናቸው። ያለ በዓሉ አንደኛው የባዛርና ኤግዚቢሽን የሚከበረው ውልቅጤ ላይ ነው። ይህን መሰረት በማድረግ ውልቅጤ ላይ ደግሞ ለባዛርና ኤግዚቢሽን በሚሆን መልኩ ዝግጅት እየተደረገ ናለሁ። ከዛ ውጪ ከሁሉም ክልሎች የመጡ እንግዶችን የባህል አምባሳደሮችን አቃባ ለማድረግ በየአካባቢው ሁሉም አካባቢ ዝግጅት እየተደረገ ናለሁ። በዓሉ የክልሉን ገጽታ ለመገንባትና ክልሉን ለማስተዋወቅም ምቹ አጋጣሚ በመሆኑም ይህን በአግባቡ እንጠቀምበታለን ብለዋል። አገራዊ አንድነትን ከማጠናከር በበዓሉ አንዱ ግቦ ነው። ሌላው ግቦ ነው የክልሉን ገጽታ ግንባታ ነው፣ ክልሉን የማስታወቅ ስራ ነው። ስለ ክልላችንን ለማስታወቅ በክልላችን ያሉ ባህላዊ፣ ታሪካዊ እና ተፈጥሯዊ ሀብቶቻችን ለማስታወቅ የሚያስችል ዝግጅት በየአካባቢ ተደርጓል። ይህን አድርገን እንግዲህ በዓሉ በጣም ደማቅ እንዲሆን የኢትዮጵያ ብሔር ብሔረሰቦች ህዝቦች ክልላችንን መጥተው ተደስተው እንዲያሳልፉ በሚያስችል መልኩ ዝግጅት ተደርገዋል ማለት እንችላለን።